ህፃናት ስድስት ወር ሲሆናቸው አስደሳችና ብዙ የእድገት ለውጥ የሚታይባቸው ነው። ሰላምቴና ስትልኝ የሄልዝ ኢንፎ ቻናል ቤተሰቦች እንደምናላችሁ እኔ በጣም ደህና ነኝ። ቪዲዮን ላይክ በማድረግ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ መረጃውን ለሌሎች ሰዎችም እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉ እጠይቃለሁ። ወደ ዛሬው መረጃ ስመለስ አንድ ህፃን ስድስት ወር ሲሆነው የሚታዩ ራሱን የቻሉ የተለያዩ የእድገት ለውጦች አሉ። ነገር ግን ወላጆች ማወቅ ያለባቸው ነገር ሁሉም ህፃን ተመሳሳይ እድገቶች ሊያሳዩ ይችላሉ። ማለትም አንዳንዶች ሊፈጥኑ አንዳንዶች ደግሞ ሊዘገዩ የሚችሉባቸው መንገዶች እንዳሉም ከወዲሁ መረዳት እጅግ ተገቢ ነው። እናም በዚህ ቪዲዮ ከምናያቸው ነጥቦች ለጥቆ ወላጆች ማድረግ ያለባቸው ጥንቃቄዎች ምንድን ነው የሚለውንና መቼ ነው ወደ ሐኪም ቤት መሄድ ያለብን የሚለውን እና ያለ ማለት ነው ማለትም ያ ህፃን በስድስት ወሩ ምን ምን አይነት ምልክቶችን ካሳየ ነው ወይንም ካላሳየ ነው ወደ ሐኪም ቤት መሄድ አለብን የሚለውን? እናያለን ማለት ነው። እንግዲህ አንድ ስድስት ወር የሆነው ህፃን የሚያሳያቸው የእድገት ለውጦችን ስንመለከት አንደኛ አካላዊ እድገት ላይ ነው። አካላዊ እድገት ላይ ሙቭመንት ወይም ፊዚካል ዲቨሎፕመንት ላይ ስንሄድ አንድ ተኝቶ የነበረ ህፃን መገልበጥ ይጀምራል። በስሩ ያሉትን እቃዎችን ለመያዝ ለመንካት ይሞክራል። ቀላልና ትናንሽ እቃዎችን በእጆቹ መያዝ ይጀምራል። በእግሮቹ ማለትም ታቀፈነው ሊሆን ይችላል ወይም ወደ እግሩ ስር የሆነ ነገር ጠጋ ሲል ደገ ለመግፋት ይሞክራል ማለት ነው። የያዘውን እቃ ከቀኝ እጁ ወደ ግራ እጁ ሊያዘዋውር ወይንም ለማዘዋወር ይሞክራል ማለት ነው። ሁለተኛ የእውቀት ኮግኒቲቭ እድገት ወይንም የለርኒንግ ቲንኪንግ ፕሮብለም ሶልቭ የምንለው ማለት ነው። ወደ አፋቸው ይወስዳሉ። ይህ ሁኔታ ጤናማ ነው። ምክንያቱም ሕጻናት ነገሮችን ለመመርመርና ለማወቅ ስለሚፈልጉ፣ በዚህ እድሜያቸው የሚያውቁበት መንገድ በአፋቸው በመንካት ነው። እናም ለዛም ነው ወደ አፋቸው በማስጠጋት በአፋቸው ለመንከስ የሚሞክሩት ማለት ነው። እቃን በማጋጨትና በማነቃቃት ድምፅ እንዲያወጣናም እቃን በማጋጨትና በማነካካት ድምፅ እንዲያወጣናም የወጣውን ድምፅ ለመረዳት ይሞክራሉ። ሌላው ምግብ በሚመግቡበት ወቅት ስትመግቧቸው አፋቸውን ይከፍታሉ። የማይፈልጉ ከሆነ ደግሞ ከንፈራቸውን በመግጠም ፊታቸውን በማዞር መግለጽ ይችላሉ ማለት ነው። የለመዷቸውን ሰዎች ይለያሉ ወይም በቅርበት የሚያዩቸውን ሁልጊዜ የሚያዩቸውን ሰዎች ይለያሉ። እንቅስቃሴያቸውን የተለያዩ እቃዎችን አንስታችሁ ስሰጧቸው ይጥላሉ። አሁንም አንስታችሁ ስሰጧቸው ይጥላሉ። እንደዚህ አይነት ባህሪያትንም ያሳያሉ ማለት ነው። ሶስተኛ ቋንቋና የመግባባት እድገት ወይንም ላንጉዌጅ ኮሚኒኬሽን የምንለው ማለት ነው። የድምፅ ቅንጅትን ስናይ እንደ ማ፣ ባ፣ ዳ፣ ባባ እና ሌሎችም ተነባቢ ድምፆችን ጨምሮ መጠቀም ወይንም ማውጣት ይጀምራሉ። በተለይ ግን በተደጋጋሚ የሚሉት ባባ ወይንም ማማ የሚሉ ቃላቶችን ማውጣት ይጀምራሉ ማለት ነው፣ ወይንም ማውጣት ይችላሉ። ደስተኛ ሲሆኑ ስሜታቸውን ለመግለጥ በጣም መጮህ ወይንም መሳቅ አይነት ምልክቶችን ያሳያሉ። ወላጆች የሚያወጣቸውን ድምጾች በማውጣት ለማውጣት የሚሞክሩበትም ደረጃ ይኖራል ማለት ነው። አራተኛ ማህበራዊና ስሜታዊ እድገት ወይም ሶሻል ኢሞሽናል የምንለውን ስንመለከት ከቤተሰብ ጋር ያላቸውን ግንኙነት ስናይ የሚያውቃቸው ሰዎች ሲያዩቸው ደስተኛ ይሆናሉ። ከወላጆች ጋር መጫወት ደስ ይላቸዋል፣ መጫወት ይፈልጋሉ። መስታወት ስር ቆመው ፎቷቸውን ሲያዩ ደስ ይላቸዋል። ፎቷቸውን እያዩ ይስቃሉ፣ ይዝናናሉ። ሲስቁላቸው ወይም ፈገግታ ሲያሳያቸው ይበልጥ ለዛ ሰው ፍቅር ይኖራቸዋል። እናም ቶሎ ከዛ ሰው ጋር የመላመድ ባህሪ ያመጣሉ ማለት ነው። የማያውቋቸውን ሰዎች ሲያው ደግሞ ሊፈሩ ወይም ሊደነግጡ ይችላሉ ማለት ነው። አምስተኛ ማድረግ ያለባችሁ ጥንቃቄዎችን ስንመለከት አልጋ ላይ ወይንም ከፍ ያለ ቦታ ላይ አስተኝቶ መሄድ የለብን። በማንኛውም ሰዓት ድንገት ተገልብጠው ሊወድቁ ይችላሉ ማለት ነው። ምናልባት መገለባበጥ አልጀመረም ቢሆን እንኳን አይ አይገለበጥም ብለን ከፍ ያለ ቦታ እንደ አልጋ አይነት ቦታ ላይ አስቀምጣችሁ በፍሱ መሄድ የለባችሁ። በማንኛውም ሰዓት መገልበጥ ሊሞክሩ ስለሚችሉ ማለት ነው። በዙሪያቸው ትንንሽ ወይንም ወደ አፋቸው ሊገቡ የሚችሉ ነገሮች ካሉ እነሱን ተደጋርጋችሁ ማንሳት ማስወገድ መቻል አለባችሁ፣ ለመታነቅ አደጋ እንዳይጋለጡ ማለት ነው። በአካባቢያቸው የኤሌክትሪክ መስመር ካለ ማስወገድ አለባችሁ። ምንም እንኳ የተላጠ ባይሆንም እንኳ ኤሌክትሪክ ገመዱ በአፋቸው በሚለቅሱበት ሰዓት ሊይዛቸው ስለሚችል ይህንንም ማስወገድ አለባችሁ። ምግባቸውን በሰዓቱ አዘጋጅቶ መስጠት፣ ሰውነታቸውን ማሳጅ ወይም እግሮቻቸውን ደግሞ እጥፍ ዘርጋ እያደረጋቸው እጆቻቸውንም ስፖርት ማሰራት፣ ይህ ለአካል ጥንካሬ ይረዳቸዋል። ለትንንሽ ልጆች አሲዞ አለመሄድ ለትንንሽ ልጆች አሲዞ አለመሄድ። በዚህ አጋጣሚ እነኛ ህጻናቶች ምግብ እንዲበሉ ለማድረግ ሊሞክሩ ይችላሉ። የተለያዩ ጥራጥሬዎችንም ሊሰጧቸው ስለሚችሉ አይነ ጉራኛ መከታተል መቻል አለባችሁ። የፀሐይ ብርሃን በደንብ እንዲያገኙ ማድረግ የፀሐይ ብርሃን በደንብ እንዲያገኙ ማድረግ ቶሎ እንዲድሁና ቶሎ እንዲጠነክሩ የፀሐይ ብርሃን ማግኘት መቻል አለባቸው። እንዲሁም የበሽታ የመከላከል አቅማቸው እንዲጨምር ስለሚረዳቸው ወላጆች የፀሐይ ብርሃን እንዲያገኙ ማድረግ መቻል አለባቸው። ባለ ቀለም ምስሎችን ወይም ፎቶዎችም ካሉ መጽሐፎችን ማሳየት እንዲያገላብቱ እንደፈለገችው እንዲያደርጉ እንግዲህ ይህን ሁሉ ካልን እና ምን ምን ምልክት ስናይ ነው ወደ ሐኪም ቤት ሄድ ያለብን የሚለውን ስንመለከት ሁሉም ህጻናት በራሳቸው ፍጥነት ሲያድጉ የሚከተሉት ምልክቶች በስድስት ወር ውስጥ ካያችሁ ወይንም ካላያችሁ ወደ ሐኪም ቤት መሄድ መቻል አለባችሁ ማለት ነው። እንግዲህ ስናይ፣ አንደኛ ሰውነታቸው ልፍስፍስ ከሆነ ማለትም ዝልፍልፍ የሚሉ ከሆነ፣ ሁለተኛ ሲመገቡ ምግብ ለማድ የሚቸገሩ ከሆነ ወይንም ምግብ አሉጥም የሚሉ ከሆነ፣ ሶስተኛ እቃዎችን ስትሰጧቸው ለመያዝ ወይንም ለመጫወት ለመጨበጥ የማይሞክሩ ከሆነ፣ ምንም ድምፅ የማያወጡ ከሆነ፣ ድምፅ የማያወጡ ከሆነ፣ ዝም የሚሉ ከሆነ፣ ፈገግታን ወይንም ጨዋታን ስታሳዩቸው ስታጫወቷቸው ምላሽ የማይሰጡ ከሆነ፣ ከዛ በመቀጠል ሌሎችም ጥሩ ያልሆኑ ነገርና ለየት ያለ ነገር ካያችሁ በቅርብ ወዳለ ህፃናት ሐኪም ወስዳችሁ ማሳየት መቻል አለባችሁ ማለት ነው። ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እናንተ ደግሞ ላይክ እና ሰብስክራይብ በማድረግ እንዲሁም ቪዲዮ ሌሎች እንዲደርሱ በማድረግ ልትተባበሩ ጠይቃለሁ። አመሰግናለሁ። ባይ ባይ።